አርሰናልን የመሰለ በዚህ ሰዓት ከየት አለ? መድፉ ሙኒክን ቀዶ ጣለ። ዘንድሮ ቀድሞ ጎል ቢያገባ ጎል ቢቆጠርበት የማይሞቀው የማይበርደው ሱፐር አርሰናል ዛሬም ከማይካርቴታ ጋር በላቀ ተደናቂ ጨዋታን የማስተዳደር አቅም አንጸባረቀ። አርሰናልን በዚህ ወቅት የመሰለ የትም እንደሌለ በድንቅ ብቃቱ ለሚጠራጠሩትም መድፉ አሳየ። አርሰናል ከጀርመኑ ገናና በፊት ወትሮ የነበረውን በየጨዋታው መሽኮርመም ቀርፎ ባየር ሙኒክን በላቀ የጨዋታ ብልጫ ከሜዳው ኤምሬትስ አሽኮረመመ። ከአስር ዓመት በኋላ ሙኒክንም አሸነፈ። ሃሪኬንም በሳሊባና ማስኬራ የመድፎ አለቶች ኪስ እንደተደበቀ አመሸ። ሙኒክም ከ17 ጨዋታ የሲዝኑ የድል ጉዞ በኋላ ለመድፉ ከዋክብቶች ተንበረከከ። አሰልጣኝ ቪንሰንት ኮምፓኒም ለሱፐር ማይክ አርቴታ እጅ ሰጠ። የፕሪምየር ሊጉና ቡንደስሊጋው የወቅቱ ምርጦች ፍልሚያም በፕሪምየር ሺፑ አውራ ገድል ተጠናቀቀ። ሱፐር አርሰናል ሴት ፒሳጌን ሴት ፒሳጌን ኦሌዮላ የቆመ ኳስ እንደገና ጀርመኑ ገናና በቆመ ኳስ ንጉሡ ከኤምሬትስ ተጨነቀ። የሴት ፒስ ጨዋታ የቆመኳስ እንቅስቃሴ ምስጋና ለኒኮላስ ጂዮቨሬግባና ከኤምሬትስ ለባቫሪያኑ መከራ ሆነ። በእያንዳንዱ የቆመኳስ እንቅስቃሴ አርሰናል ለግዙፉ የጀርመኖች ግብ ጠባቂና የሙኒኩ ግንብ ማኑኤል ኖኤርና ለሙኒክ ጓደኞቹ ፈተና ሆኑ። ቶተናምን አራት ለአንድ ስናሸንፍ አንድም ጎል በቆመ ኳስ ባለማስቆጠራችን ተበሳጭቻለው። ይህ ሊደገም አይገባም። በየትኛውም ጨዋታችን ከእንግዲህ ከቆመ ኳስ በአየር ላይ ጎል ሳናስቆጥር ጣት የለብንም። ይህ የአሰልጣይ ሱፐር ማይ ካርቴታ እንደ ቀልድ የተሰጠ ቃል በአቫሪያኑ ላይ በዩሊያን ቲምበር በብርሃን ፍጥነት ሠራ። ከቲምበርጎል 10 ደቂቃ በኋላ በሉዊስ ስኬሊ ክፍተት በጆሹዋ ኪሚች ግናብሪ አስደናቂ ቅንጅት በታዳጊው ካርል ወዳቻነት የተቀየረው ጨዋታ ከረፍት መልስ በማዱኬም ታጠፈ። መድፈኛው ዳግም በጨዋታ እንቅስቃሴ መካከል ከካላፊዮሪ የተሻገረውን ኳስ ጎል አደረገ። አርሰናል የተዋጣለት አማራጭ ቡድን ጥልቀቱን በካላፊዮሪ ማዱኬና ማርቲኔሊ ተደናቂ ቅያሬዎቹ አረጋገጠ። ጨዋታውንም ሙሉ ለሙሉ እንደተቆጣጠረ ሶስት ለአንድ አሸነፈ ባቫሪያ ያኑም ከኤምሬትስ ሳጨብጭበው ወደ ሙኒክ ተመለሱ። ኖ ዮከሬስ፣ ኖ ማጋሊሽ፣ ኖ ኦዴጋርድ፣ ኖ ፕሮብለም። ዛሬም ከመድፉ ቤት በድል ደመቀ። ይህ ሰፊ ሚዛኑን የጠበቀ አማራጭ፣ ቡድን ስብስብ ጥልቀት፣ የአንድ የተደራጀ ታላቅ የሻምፒዮንነት አላማን የሰነቀ ቡድን የጸናው የጥንካሬ ምንጭ መሠረት እንደሆነ አርሰናል ምስጋና ለዝውውር ገበያው ቀማሪ አንድሪያ ቤርታ ይግባና እያለ ጊዜው የመድፉ መሆኑን ለሚጠራጠሩት አሳየ። ማይክ አርቴታም ለእሁዱ የለንደን ደርቢ ተጠባቂ የቼልሲ ፍጥጫ ቡካዮሳ ካይብሪ ቼዜ፣ ዩሊያን ቲምበር የመሳሰሉትን ለማሳረፍ እንደ ልቡ ቀየረ። ራይስ ራይስ ቤቢ ደ ዴክላን ራይስ ፍርሃት አልባው የማይደክም የመድፉ ጀነራል በመሃል ሜዳው ከድምፅ አልባው መሳሪያ ዙቢ ሜንዲ ተጣምሮ አንጸባረቀ። የጨዋታው ኮከብ ሆኖ ማመሸ። ባቫሪያኑም ከሃሪኬን ጋር እንደፈዘዙ ከአንዳቻ ጎላቸው በኋላ የማጥቃት ሀሳቡ እንደ ቁምጣ እንዳጠራቸው ኤምሬት ስለቀቁ። ይህ ከኖርዝ ለንደን ፎርኤቨር ገኒንግ ፎር ግሬትነስ መንደር በርችት አሸብርቆ ጀምሮ በአማራ የድል ስኬት የተጠናቀቀው የመድፉ ድል ነው። በቲምበር ማዱኬና፣ ማርቲኔሊ ጎሎች 3 ለ 1 የተጠናቀቀው የመድፉም ገድል ነው። በቻምፒየንስ ሊግ ምሽት ከ55 የተፈጸመ ተደናቂው የአርሰናል አሸናፊነት ጉዞ ነው። አርሰናልን የመሰለ በዚህ ሰዓት በዘመናዊ እግር ኳስ ከየት አለ ለሚለው ጥያቄም ቀላሉን መልስ የሰጠ ሱፐር አርሰናል።

ኤምሬትስ በርችት ተውቦ ጨዋታውን ጀመረ። ፍጥጫው የሁለቱ ምርጦች ነው። አርሰናል ከባየር ሙኒክ፣ አርቴታ ከኮምፓኒ፣ ፕሪሚየር ሊግ ከቡንደስሊጋ፣ መድፈኛው ከወዱ ለንደን። ቀይ ነች ወይ ሰማያዊ? ቀልብ ገዢ አነጋጋሪ ጥያቄ። በፊት ባቫሪያኑን በሌላኛው እውነተኛ ፈተናው ገጠመ። ሃሪኬን ጀርመኖቹን ወክሎ ከመድፉ ፊት አለ። የጎል ቀበኛው ከመድፎ አጥር ፊት የሚኖረው አቋም ተናፋቂ ሆኗል። ጊዜው በእንግሊዝም በአውሮፓም የአርሰናል ነው ጥያቄው ከዶሮዋ የሰሜን ለንደን ገድል በኋላ ዓለምን እንዳነጋገረ ለመድፎ አቋም መፈተሻ ሌላኛው የጊዜው ድንቅ ቡድን የጀርመኑ ገናና ባየር ሙኒክ ጋር ደርሷል። ሱፐር ማይካርቴታ ዶሮዋን አራት ለአንድ ገነጣጥሎ ከጣለው መድፈኛ የተወሰኑ ቅያሬዎችን በቤስት ኢለቨን አድርጓል። ዳኛው ከጣሊያን ናቸው። ሄንካፔ በማስኬራ ስኬሊ በካላፊዮሪ ተቀይረዋል። የካላፊዮሪ በስኬሊ ተጠባባቂ መሆን በርካቶችን አነጋግሯል። የሃትሪኩ ጌታ ብሪቼ ዛሬም በመጀመሪያው አሰላለፍ አለ። ዮኬሬስ ኦደጋርድና ማጋሊሽ በአሰላለፉ አይታዩም። ከጉዳት ያገገመው አምበሉሱ ፐሮዳ በተጠባባቂነት ጀምሯል። ቶተናምን አራት ለአንድ ስናሸንፍ አንድም ጎል ከቆመ ኳስ ባለማስቆጠራችን ተበሳጭች ያለው የሊደገም አይገባም። የማይካርቴት እንደ ቀልድ የተሰጠ ቃል ባቫሪያኑ ላይ በዩሊያን ቲምበር በብርሃን ፍጥነት ተፈጸመ። ሴት ፒሳጌን ሴት ፒሳጌን ኦሌዮላ የቆመ ኳስ። እንደገና አርሰናል የቆመ ኳስ አውራው የቆመ ኳስ ንጉስ እንደሆነ ዳግም በዩሊያን ቲምበር አረጋገጠ። ከቲምበርጎል 10 ደቂቃ በኋላ ባቫሪያኑ በጆሹዋ ኪሚችና ግናብሪ ተአምር አሳዩ። ኪሚች በረጅሙ የአርሰናል ግራ መስመር ለግናብሪ ኳሱን ጣለ። ግናብሪ ለወጣቱ ካርል አሻገረ። ባየር ሙኒክ ጎል። የማይክ አርቴታ የካላፊዮሪስ ኬሊ ቅያሪ ውሳኔ ዋጋም አስከፈለ፣ በነዛ ሽርፍራፊ ሰከንዶች። በመጀመሪያው አጋማሽ የምርጦቹ ፍልሚያ ከኤምሬትስ ቀጥሏል። ከካር ሊያቻ ጎል በኋላ ሊያንድሮ ትሮሳድ በጉዳት በማዱኬ ተቀየረ። የመድፉ ባቫሪያኑ ፍጥጫም በቀልብ ገዢ ፉክክር ከኤምሬትስ የገኒንግ ፎር ግሬት ነሳለም የሞቀ ድባብ ጋር ሲያቀር ለረፍት ተሻገረ። ከቲምበር ጎል 10 ደቂቃ በኋላ በሉዊስ ስኬሊ ክፍተት በጆሹዋ ኪሚች ግን አብሪ አስደናቂ ቅንጅት በታዳጊው ካርል ወደ አቻነት የተቀየረው ጨዋታ ከረፍት መልስ በማዱ ኬም ታጠፈ። መድፈኛው ዳግም በጨዋታ እንቅስቃሴ መካከል ከካላፊዮሪ የተሻገረው እንኳስ ጎል አደረገ። አርሰናል የተዋጣለት አማራጭ የቡድን ጥልቀቱን በካላፊዮሪ ማዱኬና፣ ማርቲኔሊ ተደናቂ ቅያሬዎቹ አረጋገጠ። ጨዋታውንም ሙሉ ለሙሉ እንደተቆጣጠረ ሶስት ለአንድ አሸነፈ። ባቫሪያኑም ከኤምሬትስ አጨብጭበው ወደ ሙኒክ ተመለሱ። ኖ ዮከርስ፣ ኖ ማጋሊሽ፣ ኖ ኦዴጋርድ፣ ኖ ፕሮብለም ዛሬም ከመድፉ ቤት በድል ደመቀ። ይህ ሰፊ ሚዛኑን የጠበቀ አማራጭ ቡድን ስብስብ ጥልቀት የአንድ የተደራጀ ታላቅ የሻምፒዮንነት ዓላማን የሰነቀ ቡድን የጸናው የጥንካሬ ምንጭ መሠረት እንደሆነ አርሰናል ምስጋና ለዝውውር ገበያው ቀማሪ አንድሪያ ቤርታ ይግባና እያለ ጊዜው የመድፉ መሆኑን ለሚጠራጠሩት አሳየ። ማይክል አርቴታም ለእሁዱ የለንደን ደርቢ ተጠባቂ የቼልሲ ፍጥጫ ቡካዮ ሳካ፣ ኤበረቺ ኤዜ፣ ዩሊያን ቲምበር የመሳሰሉትን ለማሳረፍ እንደ ልቡ ቀየረ። ራይስ ራይስ ቤቢ ዴክላን ራይ ፍርሃት አልባው የማይደክም የመድፉ ጀነራል በመሃል ሜዳው ከድምፅ አልባው መሳሪያ ዙብ ሜንዲ ተጣምሮ አንጸባረቀ። የጨዋታው ኮከብ ሆኖም አመሸ። ባቫሪያኑም ከሃሪኬን ጋር እንደፈዘዙ ከአንዳቻ ጎላቸው በኋላ የማጥቃት ሀሳቡ እንደ ቁምጣ እንዳጠራቸው ኤምሬት ስለቀቁ። ይህ ከኖርዚለንደን ፎርኤቨር ገኒንግ ፎር ግሬትነስ መንደር በርችት አሸብርቆ ጀምሮ በአማራ የድል ስኬት የተጠናቀቀው የመድፉ ድል ነው። በቲምበር ማዱኬና፣ ማርቲኔሊ ጎሎች ሦስት ለአንድ የተጠናቀቀው የመድፉም ገድል ነው። በቻምፒየንስ ሊግ ምሽት ከአምስት አምስት የተፈጸመ ተደናቂው የአርሰናል አሸናፊነት ጉዞ ነው። አርሰናልን የመሰለ በዚህ ሰዓት በዘመናዊ እግር ኳስ ከየት አለ ለሚለው ጥያቄም ቀላሉን መልስ የሰጠ ሱፐር አርሰናል

የጨዋታው ኮከብ ደክላን ራይስ በውድድር ዓመቱ ምርጡ ጉዞአችን ከጠንካራው ተጋጣሚያችን ፊት የነበረን አቋም ድንቅ ነበር። ለዚህ ደግሞ አሰልጣኛችን ትልቁን ዋጋ ይወስዳል። አርሰናል በመጨረሻ ለየትኛውም ተጋጣሚው ዝግጁ መሆኑን አሳይቷል። በሁለተኛው አጋማሽ የነበረን የላቀ ብልጫ ድንቅ ነበር። ይህ ጉዞአችን በበለጠ ህብረት ተጠናክሮ ይቀጥላል ሲል ተናግሯል። ማይካርቴታ በበኩሉ ይህ አርሰናል ለሁሉም ዋንጫዎች የተዘጋጀ ነው። እንደ ቡድን ካለን የላቀ ጥንካሬ ጋር በግል በአንዳንድ አስፈላጊ ሞመንቶች እያሳየን ያለነው ተደናቂ ብቃት ሊቀጥል ይገባል። ጉዞአችን ሩቅ ነው። ዓላማችን ግልጽ ነው። እያሳየን ያለነው የውጤት የውጤ ጉዞ የበለጠ ተጠናክሮ እንዲቀጥል በትኩረት መፋለማችን እንቀጥላለን። ይህ ሲዝን ካለፉት የተለየ ሆነው እንደሚጠናቀቅ እርግጠኛ ነኝ። ከአርሰናል ፊት የሚቆሙት ተጋጣሚዎቻችን ሁሉ ምን ሊያጋጥማቸው እንደሚችል ዛሬም መልስ በድጋሜ የሰጠን ይመስለኛል። ያለፉት ዓመታት ጠንካራ የፉክክር ጉዞአችን የዛሬውን ጠንካራውን አርሰናል መልክ ፈጥሮልናል ሲል ሱፐር ማይ ካርቴታ ክለቡ አርሰናል በሁሉም መድረኮች ርቆት የከረመውን ዋንጫ በቁርጠኝነት ድል ለመንሳት ውጤታማ አቋሙን አጠናክሮ እንደሚቀጥል ቃል ገብቷል።

ቀለሙ ሰማያዊ ነው፣ ክለቡ ቼልሲ፣ መገኛው ምዕራብ ለንደን፣ መቀመጫው ብሪጅ ብሉ ኢዘ ከለር። እኛ ቼልሲዎች የአባታችን ሮማን አብርሃሞቪች ውለታን የማንረሳ በዓለም ሻምፒዮንነት ክብር የደመቅን የለንደን ኩራቶች ነን። የዓለም ሻምፒዮን የሆነውም በምክንያት ነው። አድማጮች፣ አሁን የቼልሲ ሰማያዊ ወዳጆች ሁሉ ይህንን ቢሉ ቢያንስባቸው እንጂ አይበዛባቸውም። ምክንያቱም ሚስተር ቼልሲ ላሚን ያማልና የባርሴሎና ከዋክብቶችን ከምዕራብ ለንደን ሰሜን ላፋልጉ ማስታወቂያ በሚበቃ መልኩ ደብዛቸውን አጥፍተው 3 ለ0 ረትተዋል። በሞተሩ ካሲዶ ተጋድሎ በአርጀንቲና የዓለም ዋንጫ አሸናፊ ኤንዞ ታታሪነትና በብራዚላዊ ወንደርኪድ ስቴቪዮ ማጂክ የደመቀው ቼልሲ በአማራጭ የተደራጀ ሚዛኑን የጠበቀ ስብስቡ መልሶ አስፈሪነቱን መያዝ ጀምሯል። በአሸናፊነት የድል ጉዞ ላይም የወጥነት ጥያቄ ሲነሳበት የከረመው የማሬስካ ቼልሲ ከሰሞኑ ባልተቋረጠ የውጤ ጉዞ የሰመረ ተደናቂ አቋሙን ማሳየቱን ተከትሎ በሳምንቱ መጨረሻ በለንደን ደርቢ ከሊጉ የዘንድሮ አውራ መድፈኛ የሚኖረው ፍጥጫ እውነተኛ ራሱን ከመስታወቱ ፊት የሚፈትንበት ተብሏል። የሁዱ የለንደን ደርቢ ቼልሲና አርሰናል የብሪጅ ጨዋታን የበለጠም ከወዲው አጓጊ አድርጎታል። ዘ ፕራይድ ኦፍ ለንደን፣ የለንደን ኩራት ማን ነው? ጥያቄው የጦፈው ክርክርም ከፍ ብሎ የሚነሳበት ትንቅንቅ በሳምንቱ መጨረሻ ሰማያዊ መንደር ይከናወናል። በሌሎች የአውሮፓ ቻምፒየንስ ሊግ ክላሲክ ምሽቶች የሊቨርፑል ውርደት ቀጥሏል። ቀዮቹ በጀገኑበት ታሪካዊ ሜዳቸው አንፊልድ በፒኤስቪ አራት ለአንድ ተረምርመዋል። ነገሩ የደቹ አለቃ ስሎት መጨረሻ ከቀዩ ምድር መቃረቡ ማሳያ ይመስላል። ወደ አቴንስ ያቀናው ሪያል ማድሪድ ተንገዳግዶ ኦሎምፒያኮስን አራት ለሶስት አሸንፏል። በጨዋታው ፈረንሳዊ ፌራሪ ኪሊያን ምፓፔ አራቱንም ጎሎች ብቻውን አስቆጥሯል። የዣቪ አሎንሶና የማድሪድ ጋላክቲኮ ጥምረት ሰምሮ መቀ ሲቀጠሉ ግን ጥያቄ ምልክት ውስጥ እንደወደቀ ጨዋታው ተፈጽሟል። የአምናው ሻምፒዮን ፔዤ በፓሪስ ቶተናምን አምስ ለሶስት ሲረታ ቪቲኒያ ሃትሪክ ሰርቷል። ወደ ዋንዳ ሜትሮፖሊታኑ ያቀናው ኢንተር ሚላን በአትሌቲኮ ሁለት ለአንድ ተሸንፏል። በሌላ የአውሮፓ ቻምፒየንስ ሊግ የማክሰኞ ምሽት ጨዋታ ዋና ኮከብ አጥቂ ሮቦቱ ኤሪን ሃላንድን ጨምሮ ግብ ጠባቂው ዶናሩማ ተከላካዮቹ ሩቢን ዲያዝ፣ ጎቫርዲያል፣ ማቴያስ ኑኔዝ እንዲሁም ወሳኝ አማካዮቹ በርናንዶ ሲልቫ፣ ጀርሚ ዶኩ፣ ሪያን ቼርኪ፣ ፊልፎደን የመሳሰሉ ቁልፍ ኮከቦችን ቤንች በማድረግ ከሴንት ጄምስ ፓርክ ኒውካስል ባለፈው ቅዳሜ የደረሰበት የሽንፈት ሃንጎቨር ስካሩ እንዳለቀቀው ያረጋገጠው ማስተሩ ፔፕ ጋርዲዮላ በሜዳው ኢታድ በሊቨርኩሰን ሁለት ለዜሮ ተሸንፏል። ጋርዲዮላ የናቀው የጀርመን ተወካይ ጉድ ሰርቶታል። ድሉ ለጀ የጀርመኑ ክለብ ያልተጠበቀም አስደሳችም ሆኗል። የዴዘርብ የኦሎምፒክ ማርሴይ ኒውካስልን ሁለት ለአንድ ሲረታ ጋቦናዊ የቀድሞ መድፈኛ ፔር ኤምሬ ካቡሜያንግ ሁለቱንም ጎሎች አስቆጥሯል። የጆዜ ቤኔፊካም ወደ አምስተርዳም አቅንቶ ማክሰኞ ምሽት አያክስን ሁለት ለዜሮ አሸንፏል።